ኢትዮጵያውያን የሚበዙባቸውን ስደተኞች የጫኑ አራት ጀልባዎች ትላንት ሌሊት በጅቡቲና የመን ባህር ዳርቻ አቅራቢያ ሰጥመው 180 ስደተኞችና አምስት የጀልባው ሰራተኞች የደረሱበት እንዳልታወቀ ዓለም አቀፍ የዜና ወኪሎች ይዘግበዋል። በአደጋ ሁለት ሰዎች ሲሞቱ፣ ጅቡቲ አቅራቢያ ከሰጠመው ጀልባ ሁለት የጀልባው ሰራተኞች በሕይወት እንደተገኙ ዘገባዎቹ ጠቅሷል። እስካሁን የደረሱበት ያልታወቀው አብዛኞቹ ስደተኞች ኢትዮጵያውያን ናቸው ተብሎ እንደሚገመትና 57 ያሉ ስደተኞች ሴቶች እንደሆኑ ዓለም አቀፍ የፍልሰት ድርጅት ተናግሯል ተብሏል። አንደኛው ጀልባ 150 ኢትዮጵያውያን ስደተኞችን ጭና ወደ የመን በመጓዝ ላይ ሳለች እንደሰጠመች ተነግሯል። የንብረት ታክስ የቤት ኪራይ ዋጋ ላይ ተጽዕኖ አያሳድርም ያለው የገንዘብ ሚኒስቴር የገንዘብ ሚኒስቴር ታክስ ፖሊሲ ዳይሬክተር ዳይሬክተር አቶ ሙላይ ወልዱ በቅርቡ የጸደቀው የንብረት ታክስ በቤት ኪራይ ዋጋ ላይ ተጽዕኖ አያሳድርም ብለዋል። ዳይሬክተሩ ከፋና ጋር ባደረጉት ቆይታ የንብረት ታክስ የሚጣለው በነባር ንብረት ላይ በመሆኑ በአቅርቦትና ፍላጎት በሚወሰነው የቤት ክራይ ዋጋ ላይ ለውጥ አያመጣም ብለዋል። የንብረት ታክስን ተከትሎ ኪራይ ይጨምራል በሚል የተነሱ አስተያየቶቹን በተመለከተ የንብረት ታክስና ክራይ ምን አገናኛቸው ሲሉ የጠይቁት አቶ ሙላይ አሁን ላይ ያለው የኪራይ ዋጋ በአቅርቦትና በፍላጎት ላይ የተወሰነ ነው ብለዋል። የሕዝብ ተወካዮች ምክር ቤት ጥር 7 ባካሄደው 15ኛ መደበኛ ጉባኤ በመላ ሀገሪቱ በሚገኙ ከተሞች ውስጥ ተፈጻሚነት የሚኖረው የንብረት ታክስ አዋጁን አጽድቆታል። ይህ የንብረት ታክስ አዋጅ ዝቅተኛ ገቢ ያላቸው ዜጎች ላይ ጫና የሚፈጥር ነው የሚል ትችት ከምክር ቤት አባላት ሲቀርብበት እንደነበረም ይታወሳል። በኦሮሚያ ክልል መንግስት ድጋፍ በሰቆጣ ከተማ የተገነባው ትምህርት ቤት ግንባታ ተጠናቀቀ። በኦሮሚያ ክልል መንግስት ድጋፍ በአማራ ክልል ዋግምራ ብሔረሰብ አስተዳደር ሰቆጣ ከተማ የተገነባው ኢፋ በወሩ ሁለተኛ ደረጃ ትምህርት ቤት የመጀመሪያ ምዕራፍ ግንባታ ተጠናቆ ርክክብ ተደርጓል። ትምህርት ቤቱ በ26 ሚሊዮን ብር ወጪ መገንባቱ የክልሉ ርዕሰ መስተዳደር ጽሕፈት ቤት መረጃ አመልክቷል። የኦሮሚያ ክልል የህዝብ ለህዝብ ትስስር ለማጠናከርና ተወዳዳሪ ትውልድ ለመፍጠር በሁሉም ክልሎች የኢፋ በወሩ ሁለተኛ ደረጃ ትምህርት ቤቶችን ገንብቶ እያስረክበ እንደሚገኝ ተጠቅሷል። ከዚህ ቀደም የክልሉ መንግስት በትግራይ፣ አፋር፣ ማዕከላዊ ኢትዮጵያ ክልልና ጋምቤላ ክልሎች ትምህርት ቤቶችን ገንብቶ ማስረከቡ ይታወቃል። በእንግሊዝና ጀርመን በኮሌራ የተያዙ ሰዎች ተገኙ። በቅርቡ ከኢትዮጵያ ጸበል ይዘው በተመለሱ ሰዎች ምክንያት ሳይሆን አይቀርም ተብለዋል። በኮሌራ በሽታ የተያዙ ሰዎች ወደ ኢትዮጵያ ባቀኑበት ወቅት በአማራ ክልል ከሚገኘው በርሜል ጊዮርጊስ ጸበል ጠጥተው መሆኑ ተጠቁመዋል። የዩናይትድ ኪንግደም የጤና ባለስልጣናት የካቲት 28 አራት ሰዎች በኮሌራ መያዛቸውን ማረጋገጣቸው የተገለጸ ሲሆን ከአራቱ ሰዎች ሶስቱ በቅርቡ ወደ ኢትዮጵያ ተጉዘው እንደነበርና ሁለቱ ደግሞ ወደ አማራ ክልል ማቅናታቸውን ገልጿል። አራተኛው በበሽታው የተያዘው ደግሞ ወደ ኢትዮጵያ ያልተጓዘ ግን ከኢትዮጵያ የመጣውን ጸበል የጠጣ ነው ተብሏል። ከኢትዮጵያ ወደ ዩናይትድ ኪንግደም ተመልሰዋል የተባሉ ሰዎች ጸበሉን ከጠጡ በኋላ የበሽታው ምልክት እንደታየባቸው ተገልጿል። በተመሳሳይ በጀርመን ሶስት በኮሌራ በሽታ የተያዙ ሰዎች መኖራቸው ሪፖርት የተደረገ ሲሆን ሁለቱ በጥር ወር ወደ ኢትዮጵያ ተጉዘው ነበር ተብሏል። ወደ ጀርመን በተመለሱበት ወቅት በጠርሙዝ ጸበል ይዞ መመለሳቸውንና ሶስተኛው ሰው ጸበሉን መጠጣቱ ተገልጿል። በአሳለፍነው ጥር ወር መጨረሻ ዋና ከተማዋን ባህር ዳርን ጨምሮ በተለያዩ የአማራ ክልል አካባቢዎች የኮሌራ ወረርሽኝ መከሰቱን የአውሮፓ ህብረት ያወጣውን መረጃ ዋቢ በማድረግ መዘገቡ ይታወሳል። የወረርሽኙ ዋና መነሻ በቋራ ወረዳ የሚገኘው የበርሜድ ጊዮርጊስ ቅዱስ ጸበል መሆኑ በመረጃው ተጠቁሟል። የየመኑ ሆቲ እስራኤል በጋዛ ሰብአዊ ድጋፍ እንዳይገባ የጣለችውን እገዳ እንድታነሳ አሳሰበ። ቴል አቪቭ እገዳውን በአራት ቀናት ውስጥ ካላነሳች በእስራኤል መርከቦች ላይ ጥቃት መክፈት እንደሚጀምር አስታውቋል። የፍልስጤሙ ሐማስ የሆቲ ውሳኔ የ15 ወራቱ ያልተቋረጠ አጋርነት መቀጠሉን ያሳያል ብለዋል። የሁቲ አማጺ ቡድን የአሜሪካንን ድሮን መትቶ መጣሉ ገለጸ። አማጺ ቡድኑ ሰው አልባ አውሮፕላን መትቶ ሲጥል የአሁኑ ለ15ኛ ጊዜ ነው ተብለዋል። ከዚህ ጋር በተያያዘ ፕሬዚዳንት ዶናልድ ትራምፕ የሁቲ አማጺ ቡድን በሽብርተኝነት መፈረጅ አለበት ማለታቸው ይታወሳል። ኢራን ፕሬዚዳንት ትራምፕ ልክ ያለው ያሉት ደብዳቤ አልደረሰኝም አለች። በተባበሩት መንግስታት ድርጅት የኢራን ቋሚ ተልዕኮ አገሪቱ ከአሜሪካ ፕሬዚዳንት ትራምፕ ምንም አይነት ደብዳቤ ያለመቀበሏን በትናንትናው ዕለት ገልጿል። እንደሚታወቀው ፕሬዚዳንት ትራምፕ ከኢራን ጋር የኒውክሌር ስምምነት ላይ መድረስ እንደሚፈልጉና ለአገሪቱ አመራር ደብዳቤ መላካቸውን ተናግረው ነበር። የተከሰሱት የደቡብ ኮሪያ ፕሬዚዳንት ከእስር ተፈቱ። የአገሪቱ ሕገ መንግስታዊ ፍርድ ቤት ዮን ሱክ ወደ ስልጣናቸው ይመለሱ ወይም ይባረሩ በሚለው ጉዳይ በቀጣይ ቀናት ውሳኔ ያሳልፋል ተብሏል። ፕሬዝዳንቱ በደቡብ ኮሪያ በስልጣን ላይ እያሉ በወንጀል ተጠርጥረው በቁጥጥር ስር የዋሉ የመጀመሪያ መሪ ናቸው። ፖላንድ ሁሉም ወንድ ዜጎቿ ወታደራዊ ስልጠና እንዲወስዱ የሚያደርግ እቅድ አስተዋወቀች። የአገሪቱ ጠቅላይ ሚኒስትር እቅዱ የፖላንድን ወታደራዊ አቅም ለማሳደግ ወሳኝ መሆኑን ለፓርላማው ተናግሯል። ከአጠቃላይ ሀገራዊ ምርቷ 4.7 በመቶ የሚሆነውን ለመከላከያዋ የበጀተችው ፖላንድ ከአሜሪካ ጋር የ20 ቢሊዮን ዶላር የጦር መሳሪያ ግዥ ስምምነት ፈጽማለች። ፊፋ የዓለም ዋንጫ ተሳታፊ ሀገራትን ቁጥር ወደ 64 ለማሳደግ እየመከረ እንደሚገኝ ተነገረ። በማህበሩ ምክር ቤት የቀረበው ሐሳብ አንድ አራተኛ የፊፋ አባል ሀገራት እንዲሳተፉ እድል የሚፈጥር ነው። በ2026 የዓለም ዋንጫ የተሳታፊዎች ቁጥር ከ32 ወደ 48 ከፍ ማለቱ ይታወሳል።